ሴኪቲ አንድ ነገር ልንገርሽ እዚህ ፕላትፎርም ላይ ሶስት ሚሊዮን ብር አራት ሚሊዮን ብር የሚሰሩ ልጆች አሉ በወር ክርስቶስ ምስክር እኔ በአይን ያዩትን ነገር ነው የምነግርሽ እንግዲህ ናሆም ሲናገር እንደሰማችሁት ነው እኔም ደግሞ እዚህ ፕላትፎርም ላይ ተቀላቅዬ መስራት ከጀመርኩ በትክክል ዛሬ አንድ አመት ሆኖኛል በዚህ አንድ አመት ውስጥ ያለብኝን ፋይናንሻል ችግር ከበር ማድረግ ችያለሁ ለቤተሰብ መድረስ ችያለሁ ለእናቴ መድረስ ችያለሁ አሁንም ደግሞ ይበልጥ መስራት እንዳለብኝ ነው የሚሰማኝና እናንተም እዚህ ፕላትፎርም ላይ መታችሁ መስራት የምትፈልጉ ለቤተሰባችሁ መድረስ የምትፈልጉ ወጣቶች፣ እናቶች፣ ቤት ውስጥ ልጆች የምታሳድጉ፣ በደንብ ጊዜ አለን ብላችሁ የምታስቡ ሰዎች ካላችሁ እዚህ ፕላትፎርም ላይ መታችሁ መስራት የምትፈልጉ ከሆነ አሁን ከላይ በማስቀመጥላችሁ ስልክ ቁጥር ሴቭ አድርጋችሁ፣ ቴሌግራም ላይ ከቲክቶክ ነው የመጣ ነው ብላችሁ ብታናግሩኝ፣ ስለ ፕላትፎርሙ ሙሉ መረጃ ማግኘት ትችላላችሁ ማለት ነው። ማወቅ ያለባችሁ እዚህ ፕላትፎርም ላይ ስትመጡ የማንም ቅጥረኛ አይደላችሁም። ከሃይማኖት ነፃ የሆነ ነው፣ ከፖለቲካ ከዘረኝነት፣ ከሁሉም ነገር ነፃ የሆነ ፕላትፎርም ነው፣ የስራ ቦታ ነው። ሰው ሁላችንም እዛ ላይ ስራና ስራም ብቻ ነው አተኩረን እየሰራን ያለ ነው። ስለዚህ በኢንቦክስ ብታናግሩኝ ቴሌግራም ላይ ስለ ፕላትፎርሙ ሙሉ መረጃ ማግኘት ትችላላችሁ ማለት ነው። ስላዳመጣችሁን አመሰግናለሁ። ቴንክዩ።